ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ እንደምን አርፍዳችኋል። ስድስት ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የኢፌድሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ ነው ሲሉ የአየር ኃይል ዋና አዛዥ ሌትናር ጄኔራል ይልማ ምርዳሳ ተናገሩ። ከስደት ተመላሽ ዜጎችን በዘላቂነት ለማቋቋም ተቋማት በቅንጅት ሊሰሩ ይገባል ተባለ። በቤንሻንጉል ጉሙዝ ክልል የሰላም አማራጭ በመቀበል ትጥቅ ፈትተው በተለያዩ የልማት ስራዎች የተሰማሩ የሰላም ተመላሾች ውጤታማ መሆናቸውን ተናገሩ። ከውጭ ተርኪዬ በሶሪያ ላይ የተጣሉ ማዕቀቦች እንዲነሱ ጠየቀች። የሚሉ የሰዓቱ አበይት ጉዳዮቻችን ናቸው። አብራችሁን እንድትቆዩ ጋብዛችኋለን። አስቀድመን አጫጭር ዜናዎቻችንን ወደ እናንተ እናደርሳለን። ጠቅላይ ሚኒስትር አብይ አህመድ በ24ተኛው የኮሜሳ የመሪዎች ጉባኤ ላይ ለመሳተፍ ዛሬ ጠዋት ናይሮቢ ገብተዋል። የጠቅላይ ሚኒስትር ጽህፈት ቤት መረጃ እንደሚያመላክተው ጠቅላይ ሚኒስትር አብይ አህመድ እና እንዲሁም የልኡካን ቡድናቸው በ24ተኛው የኮሜሳ የመሪዎች ጉባኤ ላይ ለመሳተፍ ነው ናይሮቢ ኬንያ የገቡት። ተመልካቾቻችን አሁን ደግሞ በቀጥታ ሪፖርተሮቻችንን አስገብተን ተጨማሪ መረጃዎችን ወደምናደርስባቸው ጉዳዮች ነው የምናልፈው። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከሎጂስቲክስ አገልግሎት ባሻገር የመሰረተ ልማት ግንባታ ስራ መጀመሩ ተገለጸ። የመጀመሪያው የባቡር መስመር ዝርጋታ ከኤምጂ ሆልዲንግ ኢንዱስትሪ ፓርክ ወደ እንዶዴ ዋናው የጅቡቲ መስመር የሚያገናኝ እስከ 3 ኪሎ ሜትር ግንባታ ዛሬ በይፋ ተጀምሯል። የባቡር መስመር ዝርጋታው ዲዛይን በኢትዮጵያውያን ራይን የተሰራ መሆኑና ወጪው የሚሸፈነው በግል ባለሀብት መሆኑ ለየት የሚያደርገው ነው ሲሉም የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ማህመድ ራመቶ ከገላን በቀጥታ መስመራችን ላይ ይገኛል። ማህመድ እንደምኑ ላህል የባቡር መስመር ዝርጋታ ማስጀመሪያ ስነስርዓቱ ላይ የተነሱ አበይት ጉዳዮች ምንድን ናቸው የሚለውን አድረሰል አመሰግናለሁ። መልካም። እንግዲህ መግቢያው ላይ እንደጠቀሳችሁት የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ከዚህ ቀደም እንደሚታወቀው ጭነቶችን ወጪም ገቢም ጭነቶችን በማመላለስ ረገድ ነው የሚታወቀው። በተለይ ደግሞ ከአፈር ማዳበሪያ ጋር በተያያዘ በሰፊው ስራው ስሙ የሚነሳ ነው። ከሎጂስቲክስ ጋር በአጠቃላይ ነው ስሙ ሲነሳ የነበረው እና አሁን ደግሞ በአዲስ መንፈስ እንግዲህ ለሀገር በቀል እውቀትና ለሀገር በቀል ሙያዎች ትኩረት የተሰጠ ስለሆነ የሀገር አቅም እንዲጎለብት ትኩረት ስለተሰጠ የኢትዮ ጅቡቲ ምድር ባቡርም ወደ መስመር ዝርጋታ ወይም የባቡር ሀዲድ ዝርጋታ ላይ ገብቶ ተሰጥቷል ማለት ነው። ይህንን ልምድ ያገኘው ባለፈው እንደሚታወቀው በቅርቡ መስመር ተቋርጦ ነበር የኢትዮ ጅቡቲ ምድር ባቡር። እሱን መስመር በግንባታው ካምፓኒ ሳይሆን በራሱ አቅም ነበር የተጠገነውና ይህ ደግሞ ለዚህ እርሾ ሆነና አሁን ላይ ከዚሁ አዲስ አበባ እዚሁ ገላን አካባቢ ኤኤምጂ ሆልዲንግስ የተባለ ካምፓኒ አለ። ትልቅ ካምፓኒ ነው። በስሩ አርባ ፋብሪካዎች አሉ። እንግዲህ ለሎጂስቲክስ ብዙውን ጊዜ የሚጠቀመው የኤፕስ ትራንስፖርት ነበር ነው ነበርና ከዚህ ፓርክ ወደ እንዶዴ እንዶዴ ባቡር ጣቢያ ማለት ነው የሚወስድ እስከ ሶስት ኪሎ ሜትር የሚደርስ ርዝመት ያለው የባቡር መስመር ዝርጋታ ይህ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር በገንቢነት ወይም በኮንትራክተርነት ወስዶ ዛሬ በይፋ ስራውን አስጀምሯል ማለት ነው። ይህ መስመር እንግዲህ መዘርጋቱ ለኢትዮጵያ የማንሰራራት ዘመን ማሳያም እንደሆነ ነው እየተወሰደ ያለው። በዝግጅቱ ላይ የትራንስፖርት ሚኒስትሩ ዶክተር አለሙ ስሜን ጨምሮ ሌሎች በርካታ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ከቻይና ኤምባሲ የሚመጡ ብዙ ሰዎች ነበሩና ከጅቡቲ የመጡ ነበሩ። ይህ እንግዲህ ትልቅ አቅም እንደሆነ ተደርጎ ነው የተወሰደ። በሌላ በኩል ይሄ ነገር ሶስት ኪሎ ሜትሩ በስድስት ወራት ውስጥ ይጠናቀቃል ተብሏል። ይህ አገልግሎት ሲጀምር እንግዲህ የትራንስፖርት የሎጂስቲክስ ዘርፉን በጣም እንደሚያቀላጥፈው ነው እየተገለጸ ያለው ይህ ነገር ደግሞ በኢትዮጵያውያን መገንባቱ ለሀገር ትልቅ አስተዋጽዖ እንዳለው እንዲሁም ደግሞ ለየት የሚያደርገው በግል ባለ ሀብት ወጪ ሙሉ በሙሉ ከዚህ ቀደም መሰረተ ልማቶች የሚገነቡት በመንግስት ነበር። አሁን ግን በግል ባለ ሀብት በአንድ ባለ ሀብት ነው አብዱል ሀኪም መሀመድ በተባሉ ባለ ሀብት ነው ይሄ ወጪው የተሸፈነው ዲዛይኑን በኢትዮጵያ የተሰራው ሲጀመር እንግዲህ ይሄ ካምፓኒ ቀጥታ ወጪና ገቢ ምርቶቹን ከዚሁ ከግቢው ከራሱ ኢንዱስትሪ ፓርክ ሆኖ እንዲያገናኝለት ተደርጎ ነው የተሰራውና ስራውን በጣም እንደሚያቀላጥፈው ነው የተገለጸው። ኢንጂነር ታከለ ኡማ በዚህ ወቅትም እንግዲህ የኢትዮ ምድር ጅቡቲ ምድር ባቡር ከዚህ በኋላ ሰፊ የመሰረተ ልማት ዝርጋታዎች ላይ እንደሚገባ እንዲሁም በአፍሪካ በተለይም በምስራቅ አፍሪካ ተወዳዳሪ በመሆን በወደቦችም በባቡር መስመር ዝርጋታም እንደሚሳተፍ ሊሳተፍ የሚያስችለው አደረጃጀት እንደፈጠረ ገልጸዋል። ለጊዜው ያለኝ መረጃ ይህን ይመስላል። ማመር ለመረጃዎቹ እናመሰግናለን። መልካም ቀን ነው። የኤፌድሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ ነው ሲሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አስታወቁ። የኤፌድሪ አየር ኃይል በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችንም አስመርቋል። ከዚህ በተጨማሪም የመኮንኖች ማዕረግ ሹመት የማልበስና ስነ ሥርዓት ተከናውኗል። የኤፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንደገለጹት አየር ኃይሉ ግዳጆችን በብቃት እየፈጸመ ይገኛልም ብለዋል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ፣ እንደምኑ ለሃል። ቀደም ሲል ያነሳነው ሀሳብ አለ። በተለይ በዛሬ ዕለት የምረቃ ስነስርዓት ተካሂዷልና፣ በዚህ የምረቃ ስነስርዓት ላይ ምን ሀሳቦች ተነሱ? ከዛም በተጨማሪ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይርማ መርዳሳ ያስተላለፉት መልእክት አለና ይህ መልእክት ምን ላይ ትኩረት ያደረገ ነው? አመሰግናለሁ እንግዲህ አንቺም ቀደም ብለሽ እንደጠቀሽው የኢፌድሪ አየር ኃይል በዛሬው እለት በአየር ኃይል አካዳሚ ወታደራዊ መሰረታዊ ወታደራዊ ሙያ የሰለጠኑ ምልምል ወታደሮችን አስመርቋል። በዚህ የምርቃ ስነ ስርዓትም የኢፌድሪ አየር ኃይል ዋና አዛዥ የሆኑት ሌተናል ጄኔራል ይርማ መርዳሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። በዚህ የምርቃ ስነ ስርዓት ከዛ ባሻገርም ደግሞ የከፍተኛ መኮንኖች የማዕረግ የማልበስ ስነ ስርዓትም ተከናውኗል ማለት ነው። እንግዲህ በዚህ በተለይም ደግሞ በወታደራዊ የምልምል ወታደሮችን በማስመረቅ ስነ ስርዓት ላይ እንደተገለጸው ከሆነ ዛሬ የተመረቁት ምልምል ወታደሮች ከ230 በላይ መሆናቸውን ተገልጿል። ወደ 730 የሚሆኑ ሰዓቶችን ነው ስልጠና ሲወስዱ የነበሩት። ከዛ ባሻገርም ደግሞ የተለያዩ የትምህርት ደረጃዎች ያለዋቸው ናቸው እነዚህ ሰልጣኞች ድግሪን ጨምሮ ማለት ነው ከተለያዩ ከፍተኛ የትምህርት ተቋማት የስራ ወይም ደግሞ የትምህርት ልምድ ያላቸው ናቸው ተብሏል። በዚህ የምርቃ ስነ ስርዓት እንደተገለጸው ከሆነ ማለት ነው እንግዲህ በዚህ የምርቃ ስነ ስርዓት ላይ ንግግር ያደረጉት ሌትናንት ጄኔራል ይርማ መርዳሳ እሳቸው እንደገለጹት ከሆነ የኢፌዴሪ አየር ኃይል ሀገራዊ ኮሚሽን በብቃት የተወጣ እንደሚገኝ አንስተዋል። ከዛ ባሻገርም ደግሞ በተለይም ራሱን በቴክኖሎጂ በማዘመን የተለያዩ መሳሪያዎችን በመታጠቅ ረገድ ከፍተኛ ስራዎችን እየሰራ እንደሚገኝ አንስተው በሰው ኃይል ራሱን በማብቃትና በማደራጀት በኩልም ሰፋፊ ስራዎችን እየሰራ እንደሚገኝ አንስተዋል። በተለይም ደግሞ መንግስት እያከናወናቸው የሚገኙ ግዙፍ ፕሮጀክቶችን እንደታላቁ የኢትዮጵያ ሕዳሴ ግድም ጨምሮ በርካታ ፕሮጀክቶችን አጠቃላይ የፌዴራል አየር ኃይል ሽፋን በመስጠት ከሌላ መስጠት ስራዎችን እያከናወነ እንደሚገኝና ኢትዮጵያ ለምታከናውነው ልማት ቁርጠኛ አጋር ሁኖ እየሰራ እንደሚገኝ ያለ ምንም ጸጥታ ችግር ፕሮጀክቶች እንዲከናወን በማስተዳደር አጠቃላይ ተቋሙ የበኩልን ሀገራዊ ኃላፊነት እየተወጣ እንደሚገኝ ነው ያነሱት። ከዛ ባሻገር በዛሬ ዕለት የተመረቁ መሰረታዊ ስልጠና የወሰዱ ወይም ደግሞ መሰረታዊ የወታደር ስልጠና የወሰዱ ምልምል ወታደሮች አጠቃላይ የሚጠበቅባቸውን ሀገራዊ ኃላፊነት በብቃትና በዲሲፕሊን ሊፈጽሙ እንደሚገባ አንስተዋል። በተለይም ደግሞ ኢትዮጵያ አጠቃላይ በአፍሪካ ቀንድ ቀዳሚ የሆነ የአየር ኃይል ለመገንባት በርካታ ስራዎችን እያከናወነች እንደምትገኝ አንስተዋል። በቴክኖሎጂ ራሷን እያዘመነች ነው። የሰው ሀይሏን እያጠናከረች ነው። አጠቃላይ በምስራቅ አፍሪካ ሀይቅ በቀጠናው ቀንድ በአየር ኃይል ረገድ አንደኛ ቀዳሚ የሆነ የአየር ኃይል ለመገንባት በርካታ ስራዎችን እየተሰሩ እንደሚገኙ አንስተዋል። በተለይም ደግሞ የሰው ኃይል ማጠናከሩ ከፍተኛ አስተዋጽኦ እንዳለው ነው ሌተናል ጄኔራል የገለጹት ማለት ነው። ከዛ ባሻገርም ደግሞ በተለይም እነዚህ ምልምል ወታደሮች ወደ ስራ ሲገቡ በርካታ አጠቃላይ በርካታ ስልጠናዎችን በቀጣይም ሊወስዱ እንደሚገባ፣ ራሳቸውን ይበልጥ ሊያበቁ እንደሚገባ ይሄ ደግሞ አጠቃላይ ኢትዮጵያ ከምትፈልገው ከአጠቃላይ ከወታደሮቹ ከምትፈልገው አቅም አንጻር በርካታ ስራዎችን ሊሰሩ እንደሚገባ አንስተዋል። ከዛ ባሻገርም ደግሞ እነዚህ የከፍተኛ መኮንኖች ማለት ወይም ደግሞ የሹመት ማልበስ ሥነ ሥርዓት የከናወነላቸው ከፍተኛ መኮንኖች በሚጠበቅባቸው ስራዎች ላይ በብቃት ሊወጡ እንደሚገባ ይህ ሀገራዊ ኃላፊነት አጠቃላይ በሚገባና በብቃት ሊወጡ እንደሚገባ ሀሳባቸውን አንስተዋል። የኢፌዴሪ አየር ኃይልም አጠቃላይ ያለውን በተለይም ደግሞ የተለያዩ ፕሮጀክቶችን በብቃት በመጠበቅና አጠቃላይ መንግስት እያከናወነ ያለው የልማት ስራዎችን አጠቃላይ ከመጠበቅ አኳያ እንዲሁም ደግሞ የሚጠበቅበትን ሀገራዊ ኃላፊነት በብቃት በግዳጅ እንዲወጣ ከማስቻል አኳያ ስራዎችን እየሰራ እንደሚገኝ አንስተዋል። በተለይም ደግሞ ምልምል ወታደሮቹ እንደገለጹ ከሆነ ዛሬ ከፍተኛ ደስታ እንደተሰማቸው አንስቷል። ለሀገራቸው አጠቃላይ ለህዝባቸው የሚጠበቅባቸውን ሀገራዊ ኃላፊነት በብቃት ለመወጣት በዛሬ እለት መመረቃቸው ከፍተኛ ደስታ እንደፈጠረላቸው በቀጣይም ደግሞ በሚኖራቸው ስራ ይበልጥ ሀገራቸውን ለማገልገል ቁርጠኛ መሆናቸውን ነው። በዛሬ በነበረው የምርቃ ስነስርዓት ላይ እየተናገሩት። አባዲ ስለ መረጃዎች እናመሰግናለን። የአማራ ክልል ፍርድ ቤቶች የዳኞች ጉባኤ የማጠቃለያ መድረክ በባህር ዳር ከተማ እየተካሄደ ነው። ባለፉት ቀናት በክልሉ ከወረዳ ጀምሮ እስከ ክልል ፍርድ ቤቶች የሚሰሩ ከ2300 በላይ ዳኞችና የጉባኤ ተሿሚዎች በባህር ዳር ከተማ በፍትህ ዘርፉ በተለያዩ ጉዳዮች ዙሪያ ሲመክሩ ቆይተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን አለህ? በዳኞች ጉባኤ ማጠቃለያ መድረክ ላይ የተነሱ ሀሳቦች ዋነኛ ማጠንጠኛ ምንድን ነው የሚለው መረጃ ያደርሰን። አመሰግናለሁ። እንግዲህ ከመስከረም ሃያ ጀምሮ ማለት ነው በአማራ ክልል ከሁሉም ወረዳዎች እስከ ክልል ደረጃ የሚገኙ ዳኞች እየተሳተፉበት የሚገኝ የዳኞች ጉባኤ ነው እንግዲህ ሲካሄድ የቆየው ማለት ነው። በዚሁ ጉባኤም እነዚሁ ዳኞችን ጨምሮ የጉባኤ ተሿሚዎችም ሲሳተፉ ቆይተዋል። በዛሬ ሁለትም ታዲያ የዚሁ ጉባኤ ማጠቃለያ መድረክ ነው እየተካሄደ የሚገኘው ማለት ነው። በዚሁ የማጠቃለያ መድረክም በተለይ ዳኞችና ተሿሚዎችን ጨምሮ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ጨምሮ ሌሎች ባለድርሻ አካላትም እየተሳተፉበት ነው እንግዲህ የሚገኙት ማለት ነው። በዚሁ የማጠቃለያ መርሃ ግብርም የጠቅላይ ፍርድ ቤቱ ፕሬዚዳንት አለማንት አግደው የተለያዩ መልዕክቶችን አስተላልፎ ነበር። ከነዚህም መካከል በተለይ ዳኞች የሰብአዊ መብቶችን በማክበርና በማስከበር በተለይ ፍትሕን በማስፈን እንዲሁም ለሰላምና መረጋጋት ያላቸውን ሚና ከፍተኛ መሆኑን ነው እንግዲህ የገለጹት ማለት ነው። በዚሁ ረገድ ታዲያ የዳኞችን አቅም ማጎልበትና ማሻሻል ያስፈልጋል። ከዛ ባሻገርም የለውጥ ስራዎችን ማከናወን ያስፈልጋል። በዚህ ረገድ ጠቅላይ ፍርድ ቤቱም የተለያዩ የለውጥ ስራዎችን በተለይ ከ2017 ዓ.ም ጀምሮ እንግዲህ የተለያዩ የለውጥ ስራዎችን እያከናወነ እንደሚገኝ ነው እንግዲህ የገለጹት። የዚሁ የለውጥ ስራዎች መካከል አንዱ የሆነው በተለይ የእንደነዚህ አይነት ጉባኤዎችን በማዘጋጀትና ዳኞችን የሚያጋጥሟቸውን በተለይ በፍርድ ቤት ስርዓቶችና በፍትህ ስርዓቱ መካከል የሚያጋጥሙ ችግሮችን በመለየትና በመፍታት የጋራ አቋምና የጋራ አቅጣጫ ይዞ የሚሄዱበትን መንገድ ማመቻቸት አንዱ ሲሆን፣ እንግዲህ ይህ ጉባኤም በክልሉ ለመጀመሪያ ጊዜ የተካሄደ መሆኑን ነው እንግዲህ የገለጹት ማለት ነው። ባለፉት ቀናት በነበረው ጉባኤም ታዲያ በተለይ ክልሉ የ25 ዓመት አሻጋሪና የልማት እቅድ ማውጣቱና ይፋ ማድረጉ የሚታወስ ነው። ታዲያ በዚሁ የእቅድ አካል የሆነው አንዱ የፍርድ ቤቶች የዳኝነትና የፍትህ ነክ ጉዳዮች ተዳስተውበታል። በዚህም ታዲያ ለነዚህ ለዳኞችና ጉባኤ ተሿሚዎችም እንዲሁ የግንዛቤ ማስጨበጫ መድረኮች ሲከናወኑ መቆየታቸው ተገልጿል። ከዛ ባሻገርም በተለይ የቴክኖሎጂና የዲጂታላይዜሽን ስርዓትን በፍርድ ቤቶች ማዘመንና ማስፋፋት ያስፈልጋል። ከዛ ባሻገርም በተለይ የተለያዩ ቴክኖሎጂዎችን በመጠቀም ረገድ የሚኖረውን ፋይዳ እና የተለያዩ ሰዎችና የተለያዩ የፌዴራል ባለድርሻ አካላትን ጭምር በማሳተፍ ስልጠናዎች ሲካሄዱ ቆይተዋል ነው ያሉት። ከዛ ባሻገር በተለይ እንደ ክልል በዚህ ዓመት የባህላዊ ዳኞችን የማቋቋሚያ አዋጅ በምክር ቤት ደረጃ ጸድቋል። በዚህ ረገድ ታዲያ የባህላዊ ፍርድ ቤቶች በክልሉ በተለይ ያላቸው ሚናና በመወሰኛ አዋጁን በኩል የተለያዩ ምክር ሀሳቦችና ውይቶች መካሄዳቸውና ሌሎችም በተለይ በክልሉ በፍትህ ስርዓቱና በዳኝነት ዘርፉ ላይ የሚስተዋሉ ማነቆችና ችግሮችም ተነስተው ውይይቶች ሲካሄዱ የሚካሄዱበት መቆየቱ ነው እንግዲህ የተገለጸው ማለት ነው። በዚሁ ማጠቃለያ መድረክም የአማራ ክልል ርዕሰ መስተዳድር አረጋ ከበደም ተገኝተዋል። እንግዲህ ከደቂቃዎች በኋላ ደግሞ እሳቸውም በተለይ ለእነዚህ ዳኞችና የጉባኤ ተሿሚዎች አቅጣጫዎችን ያስቀምጣሉ ተብሎም ይጠበቃል። በሌላ የዜና ሰዓታችን ደግሞ እነዚህም መልእክቶች ወደ ተመልካቾች የምናደርስ ይሆናል። ለጊዜ ያለን መረጃ ይህን ይመስላል። ሳሙኤል ለመረጃዎቹ እናመሰግናለን። መልካም ጊዜ ይሆነለን። በሌላ ዜናችን ከስደት ተመላሽ ዜጎችን በዘላቂነት ለማቋቋም ተቋማት በቅንጅት ሊሰሩ ይገባል ተብሏል። ይህ የተባለው ደግሞ የፍትህ ሚኒስቴር ከስደት ተመላሽ ዜጎችን በዘላቂነት መልሶ ማቋቋም ላይ ከባለድርሻ አካላት ጋር ምክክር እያካሄደ በሚገኘው ውይይት ላይ ስለመሆኑ ተነግሯል። እዚህ ጉዳይ ላይ ቆይታ እናደርጋለን። ውይይቱን የተከታተለ የሚገኘው ባልደረባችን መሀሪ አለሙ ነው፣ በቀጥታ መስመራችን ላይ ይገኛል። መሀሪ እንደምኑ ለሀል? ቀደም ሲል በተለይም ከስደት ተመላሽ ዜጎችን በዘላቂነት ለማቋቋም ሊሰራ ይገባል ተብሏልና ምን ሊሰራ ይገባል ተባለ? በተጨማሪም ደግሞ በውይይቱ የተነሱ ተጨማሪ ሀሳቦችን አክለ መረጃዎችህን ብታጋራን። አመሰግናለሁ። እንግዲህ በአንድም በሌላም መንገድ የተሻለ ኑሮ ፍለጋ በሚል ወይም ደግሞ በተለያዩ ምክንያቶች ማለት ነው ዜጎች ወደ ተለያዩ ሀገራት በህገ ወጥ መንገድም ጭምር ለስደት ሲዳረጉ ይስተዋላል። እንግዲህ እነዚህ ዜጎች በተለያዩ ሀገራት በስደት በሚኖሩበት ጊዜ የተለያዩ ችግሮች ያጋጥሟቸዋል። ከዛም ባለፈ ደግሞ እንግዲህ ካጋጠማቸውም በኋላ ወደ ሀገራቸው ወደ ኢትዮጵያ በሚመለሱበት ጊዜ በዘላቂነት ማቋቋም ላይ ትኩረቱን ያደረገ ነው የዛሬው ውይይት የነበረው። እንግዲህ እነዚህን ዜጎች በምን አይነት መልኩ ነው በዘላቂነት ማቋቋም የሚቻለው በሚለው ዙሪያ ነው እንግዲህ ትኩረቱን ያደረገ ውይይት የፍትህ ሚኒስቴር ያዘጋጀውና ሌሎች ባለድርሻ አካላት ጭምር የተሳተፉበት ውይይት እየተካሄደ የሚገኘው። እንግዲህ በተለይ እነዚህን ከስደት የሚመለሱ ዜጎችን በኢኮኖሚ በስነ ልቦናና በሌሎች በማህበራዊ ጉዳዮችም ጭምር ማስተካከል ወይም ደግሞ እነዚህን ዜጎች በዘላቂነት ማቋቋም ያስፈልጋል የሚል ነገር ነው እንግዲህ በውይይቱ ላይ የተነሳው። እንግዲህ እነዚህን ዜጎች ማቋቋም ላይ ሲመክሩ ወይም ደግሞ ባለድርሻዎቹ በሚመክሩበት ሰዓት እነዚህን ዜጎች እነዚህን ተመላሾች ለማቋቋም የአንድ ተቋም የአንድ መንግሥታዊ ድርጅት ወይም ደግሞ መንግሥታዊ ያልሆነ ድርጅት ብቻ የሚተው አይደለም። እነዚህ ተቋማት በጋራ በቅንጅት በመስራት እነዚህን ዜጎች በዘላቂነት ማቋቋም አለባቸው ወይም ደግሞ ይገባቸዋል የሚል ነገርም የተነሳ አለ በመድረኩ። እንግዲህ ከዚህ ባለፈ በተለይ ደግሞ እነዚህ ስደት ላይ የሚቆዩ ዜጎች ወደ ሀገራቸው ወደ ኢትዮጵያ ከተመለሱ በኋላ የተሻለ ፍለጋ፣ ኑሮ ፍለጋ በሚል በድጋሚ ደግሞ ወደ ስደት የሚዳረጉበት ሁኔታ ይስተዋላል። እነዚህ ዜጎች ደግሞ ሌሎች ዜጎችን ጭምር ደግሞ ይዘው የሚሄዱበት ሁኔታ ስላለ እነዚህን በዘላቂነት ማቋቋም ችግሩን ለመቀነስ ያስችላል የሚል ነገርም በመድረኩ የተነሳ ነበር። እንግዲህ እዚህ ላይ ስንመለከት እንግዲህ በዋናነት ለእነዚህ ዜጎች አንደኛ ዘላቂ የሆነ የስራ ዕድል መፍጠር ያስፈልጋል። ሁለተኛ ደግሞ ከማህበራዊ መስተጋበር ከዜጎች ጋር ያላቸውን ማህበራዊ መስተጋበር ለማሻሻል ወይም ደግሞ ለማጠናከር የተለያዩ ተቋማት ስራዎችን መስራት አለባቸው። ለምሳሌ ከስደት ተመላሾች አሉ፣ የስራና ክህሎት ሚኒስቴር አለ፣ ሰራተኛና ማህበራዊ ጉዳይ ሚኒስቴር አለ፣ ፍትህ ሚኒስቴር እንዲሁም ሌሎች በጣም በርካታ ተቋማት አሉ። እነዚህ ተቋማት በጋራ ሆነው እነዚህን ዜጎች ከስነ ልቦና ከማጠናከር ማህበራዊ ኃላፊነታቸውን መወጣት ያስፈልጋቸዋል ወይም ይገባቸዋል የሚል ነገርም በመድረኩ የተነሳ ነበር ማለት ነው። ነጻነት ማሀሪ ያለሙ፣ ስለ መረጃዎች እናመሰግናለን። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላ ኢትዮጵያ ነው የተካተላቸው የምትገኙት ። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናልፋለን። በቤንሻንጉል ጉሙዝ ክልል የሰላም አማራጭን በመቀበል ትጥቅ ፈተው በተለያዩ የልማት ስራዎች የተሰማሩ የሰላም ተመላሾች ውጤታማ መሆናቸውን ተናገሩ። በክልሉ በሰላም ተመላሾች እየተከናወኑ ያሉ የልማት ስራዎች አበረታች ውጤቶች እየተመዘገበባቸው ነው ተብሏል። ነስረዲን ሀሚድ ተጨማሪ አለው። መንግስት ባደረገው የሰላም ጥሪ ሰላምን አማራጭ በማድረግ ወደ ማህበረሰቡ የተቀላቀሉ ታጣቂዎች የተለያዩ የልማት ስራዎችን እያከናወኑ ይገኛሉ። የቤንሻንጉል ጉሙዝ ክልል መንግስት ከቤሄንን ወይም ቤንሻንጉል ህዝብ ነጻነት ንቅናቄ ጋር 2014 ዓ.ም የሰላም ስምምነት መፈራረሙን ይታወቃል። ይህንን ተከትሎ የቤሄንን አባላት ወደ ክልሉ በመግባት በተለያዩ የስራ ዘርፎች ላይ ተሰማርቶ ውጤታማ መሆናቸውን ይናገራሉ። አሁን በምንገኝበት በአሶሳ ዞን ቡልዲግሉ ወረዳ የብሄንን ዋና አዛዥ የሆኑት አብዱልዋሃብ ማህዲ በእርሻ እንዲሁም በሌማት ትሩፋት ስራዎች ላይ ተሰማርተው ውጤታማ መሆናቸውን ገልጾልናል። እንደ ማንኛውም የሰላም ጥሪ ተቀብሎ የተመለሱ ሰዎች ከአንድ አንዱ እኔ ነኝ ወንድሞቻችን የኢትዮጵያ ተቋሚዎች ላይ የኢትዮጵያ ሀብት ብዙ ሀብት ነው ያለበት። ሁላችን በቅንግት ሁላችን በፍቅር ተሰባሰበን በሆነ ሀል ጥላቻ በፍቅር ይህን ሀገራችን ይበቀናል። አሁን ሌሎች ተቋሚዎች በርሃ ያሉ የሚሞት ማን ነው? የኢትዮጵያ ሕዝብ ነው። የሚሞት ማነው ነው በኤርት ነው። ይህንን ሁሉ ግንዛቤ ውስጥ አስገብተን ወደ አገራችን ሁላችን ተሰባሰበን ወደ ልማት ማግባት የቡድግል ወረዳ አመራሮች በበኩላቸው የሰላም ተመላሾቹ ባከናወኑት የልማት ስራዎች በወረዳው ለሌሎች አካባቢዎች ልምድና ተሞክሮ የሚሆን ስራዎች እየተሰሩ መሆኑን ይናገራሉ። ከሰላም አልፎ ወደ ሊማት ወደ ምርጥ ተሞክሮ መቀመሪያ ኤሪያ ማዕከል ፈጥሮ ነው የሚገኘው። እዚህ አሁን ይህን ስምምነት ከተፈጠረ በኋላ ቀላል የሚባል ልማት አይደለም የተሰራ በዚህ ከባቢ። አሁን ለአብነት ያክል እዚህ የሚታዩት ሳሊጥ ወደ አስር ሄክታር የሚሆን ሳሊጥ ያለማ ይገኛል። ማሽላውን በተመሳሳይ ወደ መቶ ሰባ ዘጠኝ ሄክታር ኦልሞስት የለማበት ሁኔታዎች አሉ። ይህም ብቻም አይደለም። ሌማት ትሩፋትን በተለይ አሁን መንግስት አንድ አንድ አድርጎ ኢኒሽቲቭ አድርጎ የሚወሰደው ሌማት ትሩፋት በተለይ ከከብት ጋር ተያይዞ ፊሎጅ ጋር ተያይዞ በርካታ አሁንም እያረባ ይገኛል ማለት ነው። አሁን ባገኙት ሰላም ተጠቃሚ መሆናቸውን የምናገሩት ደግሞ የስራ እድል ተጠቃሚዎች ናቸው። ወላይ በጣም ደስ ይላል። ሰላም ለመፍጠር አሪፍ ነው። መንግስት ጋር ተሰማምቶ ሰላም እየፈጠረን ስላለ በዚህ የነበረው ግጭቶች ምናምን ቆሟል። በቃ አገር ሰላም እንዲሆን ስራ ልማት እንዲገባ ነው የሚፈልግኛ የሰላም ተመላሾች በተለያዩ የልማት ስራዎች ላይ ተሳትፈው ለማህበረሰቡ ለውጥ መትጋት እንዳለባቸውም ተገልጸዋል። ለኢቲቪ ነስረዲን ሐሚድ ከአሶዛ ዞን ቡልድግሉ ወረዳ። ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። ተርክዬ በሶሪያ ላይ የተጣሉ ማዕቀቦች እንዲነሱ ጥያቄ ያቀረበች የተርክዬ የውጭ ጉዳይ ሚኒስትር ሀካን ፊዳን ከሶሪያ አቻቸው አሳድ ሐሰን አልሻይባይናይ ጋር በተርክዬ አንካራ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫውም የሶሪያ መንግስት አሸባሪነትን ለመዋጋት ፍቃደኝነት እያሳየ በመሆኑ ዓለም አቀፍ ማህበረሰቡ በሶሪያ ላይ የተጣሉ ማዕቀቦችን በማንሳትና የጸጥታ ችግሮችን በቅንጅት በመፍታት ኃላፊነቱን እንዲወጣ ጥሪ አቅርበዋል። ሚኒስትሩ አሁን ያለው ወቅት በአሳድ አስተዳደር ጊዜ ሊፈቱ ያልቻሉ የጸጥታ ችግሮችን ለመፍታት ታላቅ እድል መሆኑን በመግለጽም ተርክዬ ያላት ትብብር ፍላጎት ከፍተኛ ነው ሲሉም አረጋግጠዋል። የሶሪያ ዲሞክራቲክ ኃይሎች እየተባለ የሚጠራው አሸባሪው ቡድን በሶሪያ ደህንነት ላይ የሚሰነዝረው ማንኛውም ስጋት ለተርክዬም ስጋት መሆኑን የገለጹት ሚኒስትሩ በጸጥታ ጉዳዮች ላይ የተባበ እርምጃ እንዲወሰድ ጥሪ አስተላልፈዋል። አሜሪካም በአፍጋኒስታን የጦር ሰፈር ለማቋቋም የምታደርገው እንቅስቃሴ ህንድን ጨምሮ በአካባቢው ባሉ ሀገራት ተቃውሞ እንደገጠመው ተገለጸም። ከዓመታት ደም አፋሳሽ ጦርነት በኋላ ከአራት ዓመት በፊት አፍጋኒስታን ሙሉ ለሙሉ የተቆጣጠረው ታሊባን በበኩሉም ማንኛውንም የውጭ ወታደራዊ ኃይል እንደማይቀበል አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከዓመታት በፊት የገነባችውና ከቻይና በቅርብ ርቀት ላይ የሚገኘውን የአፍጋኒስታንን አየር ማረፊያ መልሳ የመቆጣጠር ፍላጎት እንዳላት በተደጋጋሚ የገለጹ ሲሆን ይህ ሳይሆን ከቀረ ግን መጥፎ ነገር ይከሰታል ማለታቸው በአካባቢው ውጥረትን አንግሶ ቆይቷል። ይህንን ተከትሎ ህንድና ፓኪስታንን ባጣመረው በሞስኮ በተካሄደው የምክክር ፎረም ሩሲያና ቻይና እንዲሁም የመካከለኛው እስያ ሀገራት የአሜሪካንን ዳግም ወደ አፍጋኒስታን የመመለስ ሀሳብን በጋራ ተቃውሞታል ሲል አልጀዚራ ዘግቧል።